በመጀመሪያ ደረጃ ውድ ቤተሰቦቼ በጣም ይቅርታ ማርያምን ጠዋት እንዳልኳቸው አልሆነም። ግን ደግሞ ሶሲ ተገኝታለች። ነገራቶች በተቃራኒ የሆኑት ብሩኬ ፋይል አለ ፋይል አለ እያሉ የነበረውን ፋይል የራሳቸው ፋይል ሆኖ ተገኝተዋል ማለት ነው። የቅሌት ቅሌት ነው ያየሁት። የእውነት በጣም እኔ ሾክ ነው ያደረገኝ። የዓለማየሁ ልጅ አታውቁትም። ተው እያልኳችሁ ነበረ እሱ በዚህ በኮንፊደንስ ሆኖ የሚያወራው ያላደረገው ነገር ስለሌለ ነው እያልኳችሁ ነበር አይደል እንዴ? ዳኒ ፋይል ቢኖረው ያወጣው ነበረ ሆልድ ያደርገውም ነበረ ብያችሁ ነበረ። ግን የሱ ፋይል ወጣበት። ማን ወጣበት? ፍቅረኛው ሶሲ ማለት ነው። ወይኔ ቅሌት! ማርያምን! ሀይምዬ ምን እንደነካሽ እንዳልኳ እንዳላችሁ እንደገመታችሁም ሳይሆን አይቀርም ምክንያቱም ትናንትና ጠዋት ከአሁን በኋላ እኔን ለማግኘት አትሞክር ብለው፣ ዛሬ ጠዋት እዛ ቤት ስትገኝ እኔ እንጃ፣ የእውነት በጣም ነው። በቃ እኔ እንጃ፣ አፈርኩኝ ጌታ ነው የምላችሁ። ረሙ ረሙ፣ ና ዳጊ፣ እንዴት አንገታቸውን እንደደፉ አይሁብ። ተጎድተዋል ብዬ አስባለሁኝ። ረሙ፣ ይሄ አጋሰስ ተጭኖበታል ማለት ነው። እኔ እነሱ እኮ የሚታወቁ ናቸው ዳኒ እና ዳጊ የሚታወቁ ናቸው። ሀይሚ ተይ አቁሚ፣ ተይ አቁሚ፣ ከእነዚህ ልጆች ራቂ ተይ እየተባለች እኔ ጭራሽ ኮሜንት አላነብም እያለች በአይን በጭፍን ነበረ እየሄደች የነበረው። ብሩኬ ስንቴ ነበረ ሀይሚ አይንሽን ግለጭ ተይ እያላት ነበረው ማለት ነው። እልህ ምን ውስጥ እንደገባት ይዩት። አንደኛ ሁለተኛ ነገር ሼምነት አለ፣ ይሉኝታ አለባት። ይሄ ነገር ባ በጣም እየጎዳት ነው ማለት ነው። አሁን እቺ ልጅ ማነው የሚመልሳት? ወንድሞቿ ናቸው የእውነት፣ ብሩኬ ተውት። አሁን እዚህ ጋር ብሩኬ መነሳት የለበትም። ጭራሽ ማለት ነው እንጃ ከአሁን በኋላ ሶሲና ብሩኬ የምታነሱበትን ምክንያት የለም ማለት ነው። ሰዎች ጀስት ፍራንክ ነበር ያደረጉት፣ አደለም ፍራንክ አደለጉ ምንም አላደረግንም እያሉ የራሳት የራሱን ፋይል ሲወጣ ማለት ነው ረበጌታ ስም ቅሌት ማለት ነው። ማርያምን ነገራቶቹ ያልጠበኳቸው ነው የሆኑት። ማርያምን እኔ በቃ እያላባኝ ነው ያየሁት እያላባኝ እሱ እንደዚህ እየከሰከሰ ከመጀመሪያ ጀምሮ ይህንን የበጣም የሚያስጠላ ድራማ ከመጀመሪያ ጀምረው ለራሱ ስሜትና ለራሱ ክብር ነበር እየተጠነቀቀ ነበረው፣ እየተጨነቀ ነበረው፣ ዳኒ ማለት ነው። ስለ ፎቶ መዘቅዘቅ እከሌ እንዲያለኝ፣ እከሌ እንዲያለኝ፣ እከሌ እንዲሰራኝ እያለ ነበረ። ማንን ተገን አድርጎ? ሃይሜ ሃይሜ ደክመቴ ነሽ ሃይሜ እንዲዬ ነሽ እያለ የዛኔ፣ እሷ እንደዛ አትበል ማለት ትችል ነበረ። አፍዝዟታል። የእውነት አያችሁ አደለም እንዴት ውርደት አይደል እንዴ ፍቅረኛ እንዲመጣ እንዲስተረጋት ውርደት አይደል ማርያምን። አሁን ሃይሚ ምን ያህል እንደሚሰማት ምን ያህል ጸጸት ውስጥ እንደምትገባ መገመት አያቀትም። ኢቨን ራሱ ረሙ እዚህ ቦታ መገኘት አልነበረብሽም እያላት ነበረ። ምክንያቱም ያውቃቸዋላ። አነሱ ሲከሰክሱ ራሱ አንገታቸውን እየደፉ ነበረ ረሙና ዳጊ ማለት ነው። አዎ ዳጊ ነው ስሙ አንገታቸው እየደፉ ነበረ እና ሀይሚ አሁን፣ ኒንጃ እናንተ አሁን የእናንተ ኮሜንት ነው የእናንተ ሂጂ ሂጂ። እውነት ሀይሚ የምትወዱ የሚመስል ማለት ነው ሂጂ ሂጂ ብላችሁ ይኸው የሆነ የማትወጣበት ማአት ውስጥ ነገተታችኋት አሁን ከብሩኬን ላይ ያቸዋት። ምክንያቱም ዳኒን አመነችው እሷ ዳኒ አምና የራሱ ጉድ ወጣበት ማለት ነው። የቡርኬ ፋይል አለ ብሎ የማይሆነ ፋይል አሳይቷል። ደግሞ ፋይልም የለም። ግን የራሱ ጉድ ሲወጣበት ማለት ነው። አያችሁ አደለ? ምናህል ምናህል ትቢታቸው፣ ተንኮላቸው ምናህል እንደሆነ እዩት። የእውነት ከዳጌና ከዳኒ የዋለ እኔ እንጃ። ድሮም አልገቡበትም ረሙና ዳጌ